ጣላ መታረቂያ ብንታረቅ ለመጣያ ብንታሰር ይቅርማያ ትንሽ እንተው። ባዶ ቦታ ጥግ ድረስ የለም ስፍራ ጥግ ድረስ የለም ቦታ የትንሽ ቦታ መልክ ልክ እና ይዘቱ እጅግ በጣም ረቂቅ ነው ለእኔ። ረቂቅ ስልሽ ሲምፕሊ ኮምፕሌክስ ነው። በቃ አሁን በህይወት ውስጥ ጊዜ ቦታና ሁኔታ መሰረታዊ ነገሮች ናቸው። ትንሽ ቦታ ውስጥ ህይወትን ግጥም አድርጎ ሙሉውን በአንድ አመለካከትና አኗኗር ብቻ ለመኖር አይቻልም። በደልን ከይቅርታ ጋር፣ መሆንን ካለመሆን ጋር፣ ኢብን እውነትን ከሀሰት ጋር ሲለካት ደግሞ ጳጉሜን የምታክል ይላታል። ጳጉሜ ማለት ለኛ የ13ኛ ወራችን ናት። ጳጉሜ የተለየ አይደንቲቲያችን ናት። ጳጉሜ ሲያረጋት ደግሞ ትንሿ ቦታ አይምሯችን ውስጥ ጸብና እርቅን እያገላበጠ ሪቨርስ ተቃራኒውን ነገር ሚዛን ሰጥቶ ነው የሚያሳየው። በተለይ ከሰዎች ጋር በሚኖረን ግንኙነት ላይ ትንሽ ቦታ በቃ በጣም አስፈላጊ ነው ብዬ አስባለሁ። ትንሽ ቦታ መተው ረጅም ርቀት ይዞን ይሄዳል ብዬ አስባለሁ። ሰው አይደለም ከሰው ጋር ከራሱም ጋር ይጋጫል። የሀገራችን ሰው እንደውም ሲተርት ምን ይላል? እግርና እግር እንኳን ይጋጫል ይባላል። እና ከሰዎች ጋር ስንጋጭ ግን ትንሽ ቦታ ደግሞ በጣም አስፈላጊ ነገር ነው። መልሶ አብሮ ለመሆን የሚረዳ ትንሽ ቦታ፣ በህይወት ለመቀጠል የሚረዳ ትንሽ ቦታ፣ የመጀመሪያውን ነገር እንደውም በተሻለ ሁኔታ ለማስቀጠል በጣም ትንሽ ቦታ ወሳኝ ነው። በህይወታቸው ትንሽ ቦታ የኖራቸው ሰዎች በጣም ተጠቅመዋል። በጣም ብዙ ጓደኝነቶች በትንሽ ቦታ ምክንያት እንዲሁም ወደ ትልቅ ጓደኝነት አድገዋል። በቃ ተፋቱ የተባሉ ተለያዩ የተባሉ በቃ ከዚህ በኋላ ትዳራቸው ህይወት አይዘራም የተባሉ ካፕሎች በትንሽ ቦታ ምክንያት ድጋሜ ወልደው ድጋሜ ስመው ድጋሜ እምባቸው ከአይናቸው ላይ ታብሶ በደስታ ህይወትን ሲቀጥሉ ተመልክተናል። እና ትንሽ ቦታ መስጠት ከቻልን ትልቅ ቦታ እንደርሳለን። እና እኔ ግጥሙን እየሰማት እንደዛ ነበር ሳስብ የነበረው፣ የትልቅ ቦታ መነሻ ምክንያቷ ትንሽ ቦታ ነች። አንዳንድ ጽሑፎቻችን መጽሐፍ ስናነብ የሚያመጡልን ሀሳቦች ኢንስፓየር ሆነን ነው ንጽፈው ወያየነውን ኢንስፓየር አድርገውን ያዘን ነው ደስ ያለን። እና ምን ነው አደለም፣ እሱ ትንሽ ቦታ የሚለው ጽሁፍ የጻፍኩት የነቢይ መኮንን ግጥም ካነበብኩኝ በኋላ ነው። እዛ ላይ በጣም አሪፍ አሪፍ ኮንሰፕቶች አሉ። ትንሽ ቦታ ለምናልባት የሚለው አጠቃላይ ስለ ህይወት ነው እዛ ግጥም ላይ የሚያወሳው። የእኔ ጽሁፍ ግን ስፔሲፊክሊ ስለ ይቅርታ ነው የሚያወራው። ትንሽ ቦታ በተሳሳተ መንገድ ተረድቶን ላስቀየመን፣ ትንሽ ቦታ ማደጋችን ሳይላ ላስተዋለን፣ ትንሽ ቦታ የሚል ሀሳብ ነው። የነቢይ መኮንን ግጥም በጣም ኢንስፓየር በጣም የወደድኩት ፓርት ትንሽ ቦታ ለምናልባት ነው የሚያኖረን ምናልባት ነው። በፍቅራችን መካከል የሚመጡ ግጭቶች ሊኖሩ ይችላሉ። ለእሱ ምናልባት ማቆየት ነው። ያ ምናልባት ካዘጋጀን በህይወት ችግሩ የችግሩን ያክል ወይ ደግሞ ከችግሩ የበለጠ እንዳይሰብረን ያደርገናል። ኤክስፔክቴሽናችን ነው የሚያስተካክለው። የማይሆን ነገር ደግሞ የለም። በመኖር ሂደት ውስጥ የምንረዳው ህይወት ብዙ ያልጠበቅናቸው ነገሮች ሀፕን ያደርጋሉ። አንዳንዴ ያልጠበቅነው መከራም ይመጣብናል፣ ያልጠበቅነውም ድል እናገኛለን፣ ወይ ደግሞ ሀዘናችን ይረሳል። ይህን ግን ባላንስ እንድናደርግ የሚያደርገን ሀሳብ ትንሽ ቦታ ለምናልባት የሚለው ባላንስ ያደርገናል ብዬ አስባለሁ። ብንጣላ መታረቂያ፣ ብንታረቅ ለመጣያ፣ ልካችንን መተያያ፣ አበሳውን መወያያ፣ ምስራችንን መናገሪያ፣ ለእንቁጣጣሽ ማባቢያ ትንሽ ቦታ መጠለያ። ጋሽ ነብዬ ችንግጥም በተለያየ ጊዜ የተለያየ መድረክ ላይ አቅርቧት ያውቃል። ለኒው ዬር አሁን አንድ ጊዜ ብሔራዊ መድረክ ላይ ስንት ዓመተ ምሕረት እንደሆነ ስታውስም ለኒው ዬር ሲያነባት ለዛ ኢሚዲየት ኒው ዬር እና ለሁኔታው ለነበረው ነባራዊ ሁኔታ አድርጎ ሪራይት አድርጓት ኢምፕሮቫይዝ እንደማድረግ ጽፎት እንዳዲስ ሰምቼ አውቃለሁ። ምንድን ነው ይሄ መቼም ብትሰሚው፣ ትንሽ ቦታ ህይወት እስካለ ድረስ ያቺ ስፔስ ታስፈልጋለች። የሰው ልጅ ጥግ ድረስ ሙሉ ነገር የለም ነው የሚለው። ጎዶሎው የሙሉ መልክ ነው፣ ያለሱ አይሆንም። ሰው ካልጣፈጠው ተቃራኒ ነገር ነው ራሱ። ልክ ዜሮና አንድ እንደምትዩ፣ ወንድና ሴት እንደምትዩ፣ መወለድና መሞት እንደምትዩ፣ አንዱ ለአንዱ መሙላት ነው። ይህንን በጣም ትልቅ ጽንሰ ሀሳብ ትንሽ ቦታ ብሩዛች ግጥም ላይ ሲከታት ባለፈበት ጊዜ፣ አሁን ሁሉ ሰው እሷን ግጥም ለምንድን ነው በጣም አትኩሮት የሰጠው? ሰው ውስጥ ግጥም ሆና በትንሹ ገዝፋ ስለተገኘች ነው። እንዳንታረቅ ሆነን መጣላት የለብንም። በጣም ብዙ ሰው የሚሳሳተው ነገር ይሄ ነው። እንዳይታረቅ ሆኖ ነው የሚጣላው። ግን ከሰዎች ጋር ስንጋጭ መታረቅ የሚባል ነገር እንዳለ ብናስታውስ በጣም ጥሩ ነው። መታረቅ እንዳለ ብናስብ እኮ ማለት ምን ማለት ነው? እንዳልተበደልን ብናስብ ማለት እኮ አይደለም። እንዳልተጎዳን ብናስብ ማለት እኮ አይደለም። ግን ይህንን ግንኙነት ለማደስ እድል ብንሰጥ ማለት ነው። ይህንን ህይወት ወደ ተሻለ ደረጃ ለማሸጋገር እድል ብንሰጥ፣ ትንሽ ቦታ ብንተው። እንደውም አንድ ሰው ሲናገር ምን ይላል? የምትመለስበትን ድልድይ አታቃጥለው ይላል እና አንዳንድ ሰዎች ሊመለሱበት የሚችሉትን ድልድይ ያቃጥሉታል። እና ትንሽ ቦታ መስጠት አይፈልጉም። ግን ትንሽ ቦታ መስጠት ከቻልን በእውነት በህይወታችን ሰላም ይኖረናል፣ ደስታ ይኖረናል። ለሰዎች እኮ ይቅርታ የምታደርጊው የአንቺን መንገድ ካጤንሽ በኋላ ነው። ስንት ሰው አስቀይመሻል አንቺ። ማለት መንገዳችን ሁሉ ፍጹምነት የለውም። በመኖር ሂደት ውስጥ ገፍተን የምንገፋቸው የምንጥላቸው ሰዎች አሉ አይደለ ሳናቀው ልክ እንደሱም ሳያቁት ሳያስተውሉት የገፉን ሰዎች አሉ። ህይወት እንደሱ ነው። ይቅርታ ስናደርግ እኛን ነክቶን ነው የሚያልፈው። ይቅርታ ሳናደርግም እኛ ነው ያኛው ሸክሙ የቂሙ ሸክም የሚይዘን። አሁን ለምሳሌ እዛ ግጥም ላይ የነቢ መኮንን ግጥም ላይ ጳጉሜን ነው የሚያነሳው አይደለ? ጳጉሜው ከኢትዮጵያ 13 ወራቶች ናቸው አንደኛው ጳጉሜ ተቆጥሮ ነው። ግን ጳጉሜ ሳምንት እንኳን አታክልም። ሶ ትንሽ ቦታ ማለት እሱ ነው እኮ እሱ አይነት ልምምድ ነው ህይወታችንን ሙሉ የሚያደርገው። ካለዛ ይሰብረናል። ሶ ያቺ ምናልባት ለመጥፎም ለጥሩም ህይወታችንን ባላንስ እንድናደርግ ያደርገናል። ብዙ ሰዎች የአእምሮ ክልግጥ የሚገጥማቸው እኮ ለምናልባት ቦታ ስለሌላቸውም ጭምር ይመስለኛል። እንፈልግ ባዶ ቦታ የጳጉሜ አይነት ትንሽ ቦታ ለዘመን መለዋወጫ ብንፈልግ ያንን መቅጫ ልክ ለራስ መቀጫ ለሁላችን መቀጣጫ 100% ፍቅር ከሆነ ትንሽ ያቺ ፍቅር ብትጎልስ ብሎ መዘጋጀት ያቺ ትንሽ ቦታ ታስፈልጋለች። እንግዲህ ፍቅር 101 ቢሆን ነው የሚመረጠው። እንደውም እና ስነ ጽሁፋዊ ስነ ግጥማዊ ውበቱ እንዳለ ሆኖ ስነ ህይወታዊ አንድምታው ይበዛብሻል፣ ጳጉሜን የምታክል ሲል ደግሞ ከጊዜ ዑደት ጋር አገናኝቶት ነው። ይቅር ተባብለን ጸድተን ነጽተን አንድ ሆነን ተጸጾቹ ወድቀው እዛች ትንሽ ቦታ ውስጥ የሚሰራው ስራ እጅግ ድንቅ ነው። በጣም አሁን አንዳንድ ጊዜ ትንሽ ነገር መቶ ብር ቢያስፈልግ እና ዘጠና አምስት ብር ጎሎኛል ብቲ ትንሿ ቫሊው አምስት ብር ነች ነገሮችን የሚያይበት ማዕዘንና ወደ ግጥም የሚቀይርበት ቴክኒክ እና የሚያዋዛበት ድርቅ ማለት መዝገበ ቃል የምትፈልጊበት ነገር የጋሽነቤ ጽሁፎች ውስጥ በጣም ትንሽ ነው። ምክንያቱም እሱ ሲምፕሊፋይ አድርጎት የመጨረሻዋን ጠብታ ነው የሚሰጠው ለሰው ላንባቢ ማለት ነው። ያ ሲሆን ያቺ ሲምፕል ነገር በተለየ መረዳት እንድትቀር የማድረግ ስነ ጽሁፋዊ ውበት አለው። ሳቀኛ ለመሆን መሞከር በጣም ትልቅ ስኬት ነው። ምክንያቱም በመመላለስ ሂደት ውስጥ ያላደረግነው ነገር ብዙ የለም። የተለያየ ጥፋቶች አጠብሰናል። ሰዎች ባልሰሩት ወንጅ ለናል ወይ ደግሞ የቆምበትን ሳናገናዝብ አቋም ይዘንባቸዋል አይደለ። እሱን አንደርስታንድ ስናደርግ ነው ሌላ ሰዎችን አንደርስታንድ ማድረግ የምንጀምረው። ለደግ ደግ ነገር ይታየዋል ይባላል አይደለ። ከራሳችን ጋር በታረቅን ቁጥርና ያጠፋ ነውን ያሳካ ነውን ስናይ አለምን በተለይ አንግል የማየት አቅማችን በጣም ሰፊ ነው። የለውጥ ጊዜዎች ውስጥ መገጫገጭ ስለሚኖሩ የቅርባይነት እኔ ብቻ ሙሉ ነኝ የእኔ ያልሆነ ነገር ሁሉ ጠላት ነው ብሎ የመፈረጅ ትንሽ ቦታ ለወዳጅነት፣ ትንሽ ቦታ ለአንድነት፣ ትንሽ ቦታ ለልዩነት ልዩነትም ተከብረው አንድ መሆን ይቻላል። ግን ያቺን ትንሽ ቦታ በጣም ጥልቅ የሆነ መረዳት ከሌለ በስተቀር ያቺን ትንሽ ቦታ ማወቅ አይቻልም። ያቺን ትንሽ ቦታ ካላወቀ መጠቀም አይቻልም። ካልተጠቀምን ሙሉ ሙሉ ችግር ይመጣብን። ለዛ ነው በትንሽ ቦታ ጉድለት የተነሳ ብዬ አስባለሁ አንዳንድ ጊዜ ወደ ትልቅ ክፍል ውስጥ የምትገቢ በትንሽ በር ውስጥ አልፈሽ ነው። ግጥሙንም እየሰማት እንደዛ እያሰብኩ ነበር። ትንሽ ቦታ እኮ አይደለችም፣ ግን መግቢያ ነች እና ሁልጊዜም ቢሆን ደግሞ መግቢያ ትንሽ ነች። ከዛ በኋላ ከገባም በኋላ የምናየው ቦታ ደግሞ በጣም ትልቅ ነው እና በቃ ትንሽ ቦታ መተው በጣም ረጅም ርቀት ይዞን ይሄዳል። አንዳንዴ በጣም ከባድ ውሳኔ የሚያስወስን ሰዎች ምናልባት ራሳቸውን የሚያጠፉት ምናልባት በድብርት የሚጠቁት ፍጹምነት እንደጠበቁት ነገሮች ሳይሆንላቸው ሲቀር በሚደረግ ሂደት ይመስለኛል። ሶ አንዳንድ ቀን መውደቅ መፍቀድም ጥሩ ነው። ነገን አሻግረን ማየት አለበት። ራሳችን ላይ በጣም ሩሩ ካልሆነን እና ትንሽ ካራራን ምንም አይነት ነገር ከዓለምም፣ ከቤተሰብም፣ ከማንም ጋር መታረቅ አንችልም። ምን አለበት ለምን አልባት ብንተውለት፣ ፍጹም መሆን ስለማንችል ትንሽ ቦታ እንዋዋል በልባችን እኩል። በልባችን ደግ በኩል ነው እዚህ ጋር ይነግርሻል። ታላቁም ነገር በስተደግነት፣ በስተፊት፣ በስተኋላ፣ በስተግራ፣ በስተቀኝ ይባላል ዳይሜንሽናሊ። እስቲ በልባችን ደግ በኩል ሲል ልብ ብዙውን ጊዜ አእምሮ፣ ልራቀቅ፣ ልሰልጥን፣ ልወቅ፣ ልብለጥ ሲል ብዙ ጊዜ ሊስት ይችላል። በአእምሮአችን ሊለው ይችል ነበረ እንደን መረዳት በልባችን ሲል ግን ልባርግ እናስተውል። ልዩነቱ እዚህ ላይ ይመስለኛል። ደግ በኩል ነው የሚለው፣ በቃ ስለዚህ አብሶሉት ፖዘቲቭ ስሜት እንዳለው ይነግርሻል። ፖቲካ ነው ግን እና ምናልባት እንደዚህ የምንሆንበት ምናልባት ያም ደግሞ ትንሽ ቦታ አለው። ምናልባት ማለቱ ራሱ እንደዚህ ብሎ ልክ እንደ መሀል ዳኛ ብይን አልሰጠም እያደረገ ነው የሚሰጠው። ይሄ ሊበሬሽን ይህን ነፃነት ደግሞ ለተደራሽ ለአንባቢው ሰው ያችን ትንሽ ቦታ ፊል የሚያደርግበት አውድ ይሰጠዋል። አእምሮ ውስጥ ልብ የሚልበት ምንድን ናት ጳጉሜን የምታክል ሲያሳንሳት እንዴት እንደ እንክብል እንደሚያደርጋት እንደ መድኃኒት። በዚህ በኩል በልባችን ደግ በኩል ሲል እየቱ ጋ ነው ይላል። ሰው እኮ ህሊና አላደለ በየሰው ውስጥ እና ያነጸረበትን መንገድ በጣም ድንቅ ነው የሚለኝ እኔ። እና ደግሞ ሁል ጊዜ ስትሰሚው ጸብ ሲኖር አጠገቡ እርቅ አለ። በቃ ጉድጓዱ ሲቆፈር መራቅ የለበት የሚባለው እንደዛ ላለም ይሆናል። ማን መቼ ምን እንደሚሆን ስለማይታወቅ፣ እስቲ ትንሽ ይቅር ለመባባል፣ ለመረዳዳት፣ ነፃ ለመውጣት ትንሽ ቦታ። ስሜታዊ ስትሆኝ ምክንያታዊ ለመሆን ትቸገር ለዚህ ስሜታዊ ስንሆን ብዙውን ጊዜ ለምናልባት ቦታ የለንም። እኔ ያልኩት እኔ ያልኩት በማለት ስንት ትዳር ፈረሰ። እኔ ያልኩት በማለት ስንት ጓደኝነት ፈረሰ። ምናልባት ከአስተሳሰብ መዛባት እንድንወጣና ትክክለኛ የሆነውን ትክክለኛ ያለውን ነገር እንድናየ የሚረዳን ነገር ነው እና እንዴት የሚገርም ሀሳብ ነው። ትናንትናን ማስታወሻ ብንፈልግ ነገን መርሻ ትንሽ ቦታ እንተውለት ምናልባት የምንልበት። ልክ እንዳምና ለዚህ ዓመት ብንጣላ መታረቂያ፣ ብንታረቅ ለመጣያ፣ ብንታሰር ይቅርማያ። ትንሽ እንተው፣ ባዶ ቦታ። ጥግ ድረስ የለም ስፍራ፣ ጥግ ድረስ የለም ቦታ። ለይቅርታ ቦታ ያለው ሰው ለምናልባት ቦታ ያለው ሰው እረፍት ያገኛል ብዬ አስባለሁ። ምክንያቱም እያንዳንዱ የምንይዘው አቋም ነክቶን ነው የሚያልፈው ጥላቻም በእኛ ውስጡ ነው የሚያልፈው፣ ፍቅርም በእኛ ውስጡ ነው የሚያልፈው፣ ይቅርታም በእኛ ውስጡ ነው የሚያልፈው፣ ቂምም ልክ እንደዛው። እነዚህ ሀሳቦች የዕለት ተዕለት እንቅስቃሴያችን ላይ እንዳናሄድ የምንፈልገው ቦታ እንዳንደርስ ያደርጉናል። ይቅርታ ካደረግ መጀመሪያ ተጠቃሚ እኛ ነን። በህይወት ውስጥ በጣም ግዙፍ እና አንኳር ለሰው ልጅ ኤግዚስታንስ በጣም አበይት የሆነ ነገር በጣም በቃ ያስፈልገናል። ያቺ ትንሽ ቦታ ስትኖረን ሕይወታችን ሚዛን ይደፋል። ብንታለ መታረቂያ ብንታረቅ ለመታያ ብንታሰር ይቅር ማያ ይቅር ብንል መታሰሪያ ትንሽ እንተው ባዶ ቦታ ጥግ ድረስ የለም ስራ ጥግ ድረስ የለም ፋታ በልባችን ደግ በኩል እንፈልግ ባዶ ቦታ የጳጉሜ ይነት ትንሽ ቦታ